318 ትሪሊዮን ዩኤስ ዶላር ነው የዓለም ህዝብ ያለበት ብድር። 318 ትሪሊዮን ትሪሊዮን ገብቷችኋል? አለ ከዚህ በፊት እንደው ትንሽ ጠቀስ ያደርኩላችሁ ነገር አለ። እንትኑን ማግኒ ይሄ ብዛቱን ለመናገር አንድ ሚሊዮን ሰከንድ 11 ቀን ነው። አንድ ቢሊዮን ሰከንድ 31 ዓመት ነው። ከዛ ደግሞ አንድ ትሪሊዮን ሰከንድ 37 ሺህ ዓመት ነው። 31700 ሶሪ 31700 ዓመታት ነው አንድ ትሪሊዮን ሰከንድ። እቺ ነገር የደጋገብኩ ከዚህ በፊትም ጠቅሻታ ለምን መሰላችሁ? በጣም ደስ የምትለኝ እንትንች ምሳሌ ለማስረዳት በቀላሉ ልዩነቱን የሚሊዮን የቢሊዮንና የትሪሊዮን ልዩነቱን ነው። እንዲ ለማየት በሆነ ነገር ላይ 318 ትሪሊዮን ብድር ያለበት የዓለም ህዝብ ከማን ነው የሚበደረው? ማንሱ የሚያበድረው? ይህንን የዓለም ህዝብ የሚበደር ከሆነ ማን ነው የሚያበድረው ብለው መጠየቅ አይጠይቅም። ማንም አይጠይቅም። መጠየቅም ማወቅም አይፈልግም። እንደው ሌላ ነገር እንኳን ቢቀር የምንበደረው ለምሳሌ ብሔራዊ ባንኮች አሉ፣ የሀገራት ብሔራዊ ባንኮች አሉ አይደለ? ብሔራዊ ባንክ ማለት ለእኛም የሚነገረን ወይም ደግሞ እስክናውቀው ድረስ ከዚህ በፊት የነገርኳችሁ ነገር አለ፣ ራሳችሁ ሄዳችሁም እስኪ ተመልከቱ። የመንግስት አድርገው ነው የሚነገረን፣ የመንግስት ባንኮች፣ መንግስት የጀመራቸው የሚሰራባቸው የሚገለገልባቸው ባንኮች አድርገው ነው ለእኛ የሚነገረን አይደል የታዳጊ ሀገሮችን ዓለም ነግራችሁ እንደኛ አይነቶቹን ዓለም ነግራችሁ ዋናዎቹ የእኛን ባንኮች የእኛን ብሔራዊ ባንኮች የሚያስተዳድሩትን ባንኮች ባንኮችን ነው የዓለም አቀፋዊ ባንኮችን ነው ምነግራችሁ በጠቅላላ በግለሰቦች እጅ እንደሆኑ ከዚህ በፊት ነግራችኋለሁ። ስለዚህ እኛ የምንበደረው ወይም ደግሞ የዓለም ሕዝብ ይህን ሁሉ ብር የሚበደረው ከግለሰቦች ባንክ ከሆነ እነዚህ ግለሰቦች ምንድን ናቸው? ማን ናቸው? ምንስ ያክል ሀብት ቢኖራቸው ነው ይህን ያክል ትሪሊዮን 318 ትሪሊዮን ለዓለም ህዝብ የሚያበድሩት ብለን ለምንድን እሱ ጥያቄ ማናቀርበው? ለምንድን ይህን ነገር መመልከት የማንፈልገው? መቼም ብዙቻችን የሰማን ይመስለኛል፣ እንደው ትክክለኛ ቁጥሩንም ባናውቀው ምን ያክል ብዛት ያለው ብድር የዓለም ህዝብ እየተበደረ እንደሆነ የሚኖረው እያንዳንዱ ሀገር ነው የምነግራችሁ። እንግዲህ ካደጉ ሀገሮች የመጨረሻ ሀብታም ከሚባሉ ሀገሮች ነው የሚጀምረው ትልቅነቱም ኢኮኖሚው ትልቅ በሆነ ቁጥር የመበደር ኃይሉ ከፍ ስለሚል አንድ ሀገር በብዛት ገንዘብ እየተበደረ ነው የሚኖረው። እያንዳንዱን ሀገር ነው የምነግራችሁ። በጣም ትንሽ ሀገሮች በጣት የሚቆጠሩ ሀገሮች ናቸው ብድሬ የላቸው፣ እነሱም ከብድር ነፃ ስለወጡ ስ በዛውም ስታዩ ኢትዮጵያ ብድሯን ልክፈል ስላለች፣ ብድሬን መክፈል እፈልጋለሁ መመለስ እፈልጋለሁ ስላለች የተወሰኑ ዓመት በፊት የደረሰባትን ነገር ተመልከቱ። አይፈለግም። ጭራሽ ብድር ከፍለን ለመጨረስ ብድራችን እንጨርሳለን ያለ ሀገር ጥሩ ሀገር አይደለም። ከብድር ውስጥ መውጣት የሚፈልግ። እኔ እኮ አንዳንድ ጊዜ እንደው ከሳጥኑ ወጣ ብለን እናስብ። እያንዳንዱ የሚነገረን ነገር ውነት ነው ብለን የምንቀበል ስለሆነ እኮ ነው እንደው ድንብሽብሽ የሚልብን ሁሉም ነገር። ምክንያቱም ሰው እንዴት ብድር የሚበደር ከሆነ መንግስታት የሚበደሩ ከሆነ ከማን ነው የሚበደሩት? ከግለሰብ አበዳሪዎች ነው የሚበደሩት አይደል ግለሰብ አበዳሪዎቹ ደግሞ እነማን ናቸው? እነሱ ያንን ብድር ከነወለዱ የሚጠይቁ ከሆነ ያን ሁሉ ትሪሊዮን ብር ምንድ ነው የሚያደርጉበት? ማንስ ነው የሚወስደው? ብሔራዊ ባንኮች የተባሉ ጠቅላላ በዓለም አቀፍ ላይ ያሉ ትልቅ አገራት ውስጥ ያሉ ብሔራዊ ባንኮች በግለሰብ አሁን ትራምፕ የአሜሪካው ፕሬዚዳንት ማባረር ፈልጎ ማባረር ያቃተው ሰው ቢኖር አንድ ሰው ነው እሱም የፌዴራል ሪዘርቭ የአሜሪካን ብሔራዊ ባንክ ዋናውን አስተዳዳሪ እየተናገረ ማባረር እፈልጋለሁ፣ እሱ ደግሞ አትችልም ማባረር። እንግዲህ የሀገሪቷ ባንክ ነው። በነገራቸው የኛ ሀገር በቅርቡ ተወርደዋል አይደል? ተቀይረዋል፣ ወርደዋል። ኤኒዌይስ፣ ብዙ ያልኩት ነገር አለ። ኦኬ፣ እንደዚህ እንትን ውስጥ መግባት ስለማልፈልግ ነው እንጂ ብዙ የተናገርኩት ነገር አለ። መውረዳቸውን ስሰማ ጥሩ ነገር ሳይሆን አይቀርም ብዬ ነው ያሰብኩት። ምክንያቱም እነዚህ ሰዎች አንደኛ አመለካከታቸው በጣም የሚገርመው እንደው እስቲ ሄዳችሁ የአሜሪካን ብሔራዊ ባንክና አሜሪካን ሪዘርቭ ባንክና በአንደኛው ዓለም ጦርነት ጊዜ ሲሰራ ሴም ታይም ወንድማማቾች በራይሽ ባንክ ራይሽ ባንክ ማለት የጀርመኑ ባንክ ነው። አንዱ የድሮ ባንክ ከሚባሉት የድሮ ብሔራዊ ባንክ ከሚባሉት ውስጥ የሚቆጠረው ባንክ ነው። በጣም ድሮ የተሰራ ማለት ነው። የዛው ውስጥ ዋና እንትን የነበረ ማክስ ወልበርግ የሚባለውና ወልበርግ አሜሪካን ብሔራዊ ባንክ የአሜሪካን ሪዘርቭ ባንክን ከመሰረቱ መስራቶች አንዱ ዋና ቀንደኛ የሆነው ወንድማማቾች ነበሩ ያኛው ፖል ይባላል ያኛው ደሞ ማክስ ይባላል ዎርበርግ እስኪ ተመልከቱት ይህንንም በዛው ወንድማማቾች ሁለት ብሔራዊ ባንክ ሁለት በጦርነት የሚዋጋ ሀገር ባንክ የመሰረቱትና ዋና መስራቾች ውስጥ የነበሩ ሰዎች ግለሰቦች እጅ አሁን ጦርነት ተነሳ ወይ ደግሞ ሁለት ሀገሮች እንትን እየተባሉ ነው። የዓለም ጦርነት አንደኛው ሁለተኛው ዓለም ጦርነት ሲባል እኛ የሚመስለን ሀገራት እየጣሉ ነው የሚመስለን አይደል? የሚጣሉት የሚያጣሉት እኮ ከኋላ ውጭ ብለው ነው። ምክንያቱም በዚህም ያለው ጦር የሚበደረው ባንክና በዛም ያለው ከአንድ ቦታ ነው የሚበደረው ብሩ እና፣ ይህንን ነገር እንደ ኮንስፓይረሲ ማየት አይደለም። እስቲ ይሄ ወንድማችን ምንድን ነው የሚለው፣ እንደው እውነት ነው ወይ ያል እስቲ፣ የራሳችን እኔ ከዚህ ፍጠቅሽላችሁ እንደሆነ አላውቅም። ለምሳሌ ከዓለም ላይ በጣም ትልቁ ይሄ የድራግ ኦፒዮም አምራች ሀገር አፍጋኒስታን ነው የሚባለው። አፍጋኒስታን በጣም ትልቅ የሆነ ድራግ ለዓለም ስፔሻሊ ወደ ዌስተርኑ ዓለም ውስጥ እያስገባች የዓለምን እንትን እያደረገች ስለሆነ ተብሎ ሲወራ እንሰማልን አይደል? ሁለት ሺህ አንድ ላይ ከሁለት ሺህ አንድ በፊት ጭራሽ ኦፒዮም የሚባል እንትኑ ተከሉም አልነበረም እዛ እጹም እንትኑም ራሱ አልነበረም። ለምንድነው ከዛ በፊት የነበረው መንግስት የታሊባን መንግስት ሲመጣ እንዳላ ጥፍቶት ነበር፣ ከዛ በፊት የነበረውን ተክል ሁሉ። ከዛ ሁለተኛ 2001 ላይ የተፈጠረውን ታውቃላችሁ። ዌስቱ ጦርነት አውጆ ልክ ገባ። ልክ ዌስቱ ከገባ ጊዜ ጀምሮ ከ2001 ጀምሮ እስከ 2023 ድረስ እስከወጡበት ጊዜ ድረስ ከዓለም አንደኛ የኦፕዮም እና የድራግ እንትን አምራች አገር አፍጋኒስታን ነበር። እስከ 2023 ድረስ እስኪወጡ ድረስ። አሁን ከወጡ በኋላ ተሸንፈው ከወጡ በኋላ ኦኬ እሱን መጨመር አለብን። ከወጡ በኋላ አሁን ስቴላችሁ ስታስቲክሱን ተመልከቱ። አሁን 2024 25 ላይ ድራግ የሚባል ነገር ከሀገሯቸው ውስጥ እያጠፉ ነው። ለእኛ የሚነገረን ግን የገባ ነው ልናጠፋ እዛ ያለውን ወንበዴ እንትን ለመያዝ አሸባሪ የሆነው ሀይል ለመያዝ ድራግ በጣም ትልቅ ዋና የድራግ ሎርዶች የነበሩት ከዌስተርኑ መንግስታት ጋር የሚሰሩ ራሱ አስተዳዳሪ ካዛይ ነው፣ ካዛ የሚባለው አስተዳዳሪው፣ ራሱ ፕሬዚዳንቱ ራሱ ዋና የድራግ ሎርዶች ነበሩ። ይሄ ነገር ኮንስፓይሬሲው አይደለም። ሂዱና ራሳችሁ ከ2023 በኋላ አፍጋኒስታን ያለው የድራግ ምርት እንዲህ የት ደረሰ ብላችሁ ጻፉና ተመልከቱ ውስጥ እና እኔ አንዳንድ ጊዜ እንደው እንዲህ ዓይነት ነገር በጣም በቀላሉ ሰው ልጅ ማወቅ የሚችለውን ነገር ኦኬ፣ እኔ እንዲህ መጥቼ እዚህ መጥቼ አንዳንድ ነገር ስነግራችሁ እንዲሁ በደፈናው መጥቼ እናንተ ይህንን ነገር ሰምታችሁ እንድትቀበሉ ሳይሆን፣ ሄዳችሁ እስኪ ተመልከቱ። ለምንድን ነው እሱ አሁን እኛ ይሄ ሁሉ ብድር የምንበደር ከሆነ ከማን ነው የምንበደረው? ለምንስ ነው መመለስ ያለብን? ለምሳሌ የአሜሪካ መንግስት ያለውን ሰላሳ ምናምን ትሪሊዮን ዶላር አልመልስም ቢል ምን ይሆናል? ምን ጦርነት ይከፈትበታል? ባንክራፕቶኛል ብሎን ትንቢል፣ አበዳሪው ሌንደሮቹ ምን ማድረግ ይችላሉ? መንግስት እኮ ነው አይደለ እንዴ ላክ